ከአንድ ወራት በላይ ባለበት ቆሞ የነበረው የውጭ ሀገራት ገንዘቦች የምንዛሬ ዋጋ እጅግ በሚገርምና በሚደንቅ ሁኔታ የኢትዮጵያ ንግድ ባንክ በዛሬው ዕለት ጭማሪ አድርጓል። የትኛው ሀገር ጨምሯል እንዲሁም በጥቁር ገበያስ የሚሉትን ሙሉ ዝርዝር እስከ መጨረሻው ድረስ ይመልከቱ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው ዛሬ መስከረም 19 2018 ብዙዎቻችሁ በጉጉት የምትጠብቁትን ብዙዎቻችሁ የምትፈልጉትን የውጭ ሀገራት ገንዘቦች በተለይ በዚህ ሰዓት በዚህ ደቂቃ የኢትዮጵያ ንግድ ባንክ የተለያዩ ሀገራት ላይ እጅግ በሚገርም ሁኔታ የምንዛሪ ዋጋ ጭማሪ አድርጓል እንዲሁም በጥቁር ገበያስ በዚህ ሰዓት በዚህ ደቂቃ ያለው ሪፖርት ጨምሯል ወይስ ቀንሷል? ምክንያቱም ጧት ላይ ትንሽ አልተመቸኝም ነበር እና መረጃውን ወደ እናንተ አላደረስኩም ነበር። በዚህ ሰዓት የባንኮች መረጃ እንደደረሰኝ ነው ለመስራት የተገደርኩት። ቪዲዮውን ላይክ ላይክ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራቸውን ቆየው እንግዲህ ከሰሞኑ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ ጨምሮ መረጃውን ትላንትም ከትናንትና ወዲያም አድርሻለሁ። በዚህ ሰዓትስ ጨምሯል ወይስ ቀንሷል የሚሉትን የ16 ሀገራትን በማስቀደም የኢትዮጵያ ንግድ ባንክ ደግሞ እጅግ በከፍተኛ ሁኔታ የምንዛሬ ዋጋ ተመን ላይ ጭማሪ ያደረጉት ሀገራትን እነማን ናቸው የሚሉትን በማስከተል ወደ እናንተ አደርሳለሁ። እስከ መጨረሻው ድረስ አብራችሁን ቆዩ እያልኩ በዛሬ ሁለት አንድ የአሜሪካ ዶላርን በዚህ ሰዓት በዚህ ደቂቃ ስንመለከት 166 ብር ከ30 ሳንቲም ሲመነዘር 100 የአሜሪካ ዶላር 16630 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬ ሁለት አንድ የካናዳ ዶላር 120 ብር ከ80 ሳንቲም ሲመነዘር 100 የካናዳ ዶላር 12 8 ሳንቲም ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በመንዛሪ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 544 ብር 40 ሳንቲም ሲመነዘር 100 የኩዌት ዲናር 54 440 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬ ሁለት አንድ ስዊስ ፍራንክ 210 ብር ከ93 ሳንቲም ሲመነዘር አንድ መቶ የስዊስ ፍራንክ 21 ሺ ከ93 ሳንቲም ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬ ሁለትም አንድ ዩሮን ስንመለከት 195 ብር ከ92 ሳንቲም ሲመነዘር 100 ዩሮ 19592 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኳትሳር ሪያል ነው። በዚህ ሰዓት እንግዲህ የኳታር ሪያልን ከተለያዩ መረጃ ቦታዎች እንደተቀበልነው 43 ብር ከ80 ሳንቲም ሲመነዘር 100 የኳታር ሪያል 4380 የኢትዮጵያ ብር ሲመነዘር እንደሚውል ከመረጃ ምንጮች ለማወቅ ችለናል ማለት ነው። ሌላው የሳውድሪያል ነው። በዛሬው እለት አንድ የሳውዲ ሪያል 44 ብር ከ70 ሳንቲም ሲመነዘር 100 የሳውዲ ሪያል 4470 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ውለትም አንድ የዱባይ ድርሃም 45 ብር ከ90 ሳንቲም ሲመነዘር 100 የዱባይ ድርሃም 4590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ውለት አንድ ፓውንድ ስተርሊ 224 ብር ከ20 ሳንቲም ሲመነዘር አንድ መቶ ፓውንድ ስተርሊ 22420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ሁለትም አንድ ኦማር ሪያል 435 ብር ከ89 ሳንቲም ሲመነዘር አንድ መቶ የኦማር ሪያል 43589 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለት አንድ የአውስትራሊያ ዶላር 108 ብር ከ70 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10870 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ሁለትም አንድ የጆርዳን ዲናር 234 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 24310 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬ ሁለትም አንድ የባህሪን ዲናር 440 ብር ከ10 ሳንቲም ሲመነዘር 100 የባህሪን ዲናር 44000 ከ10 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ሁለት አንድ የቻይና ዩዋን 23 ብር ከ05 ሳንቲም ሲመነዘር 100 የቻይና ዩዋን 2305 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 49 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 4910 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ የኢትዮጵያ ንግድ ባንክ ዕለታዊ የምንዛሪ ዋጋ ተመኑ ላይ ከፍተኛ የሆነ ጭማሪ ማድረጉን በዚህ ሰዓት ይፋ አድርጓል። በዚህም አንድ አሜሪካ ዶላርን 139 ብር ከ64 ሳንቲም ገዝቶ 142 ብር ከ44 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 183 ብር ከ63 ሳንቲም ገዝቶ 187 ብር ከ31 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 163 ብር ከ40 ሳንቲም ገዝቶ 166 ብር ከ67 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 171 ብር ከ84 ሳንቲም ገዝቶ 175 ብር ከ27 ሳንቲም እየሸጠ ይገኛል። በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን 448 ብር ከ82 ሳንቲም ገዝቶ 457 ብር ከ80 ሳንቲም እየሸጠ ይገኛል። የቻይና ዮዋንን ስንመለከት 19 ብር ከ21 ሳንቲም ገዝቶ 19 ብር ከ59 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬትስ የዱባይ ዲርሃምን ስንመለከት 38 ብር ከ02 ሳንቲም ገዝቶ 38 ብር ከ79 ሳንቲም እየሸጠ ይገኛል። በተመሳሳይ መልኩ የሳውዲ ሪያልን ስንመለከት 37 ብር ከ23 ሳንቲም ገዝቶ 37 ብር ከ98 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመኑ ይህን ይመስላል ማለት ነው። እንግዲህ በዛሬው ዕለት በባንኮች መካከል የኢትዮጵያ ንግድ ባንክ እጅግ በከፍተኛ ሁኔታ ጭማሪ ያደረገባቸውን ሀገራት ሙሉ መረጃ ወደ እናንተ አድርሰናል። እንዲሁም በጥቁር ገበያ ያለውን ዕለታዊ ምንዛሬ ዋጋ ተመን በንጽጽር ወደ እናንተ አድርሰናል። እናንተ የሚጠበቀው ቪዲዮውን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉት። ለቻናላችን አዲስ ከሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ ደግሞ የኖቲፊኬሽን ማብራቷን ማብራታችሁን አት አትዘንጉ እያልኩኝ ለዕለቱ ያስኩላችሁ መረጃ ይህንን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።